በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሚን። ረቡዕ የሚጸለይ ውዳሴ መስቀል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስማምናለሁ። መስቀል ምሕረት ነው፣ ሰላም ነው፣ ብሩክ ነው። መስቀል ምሕረት ነው፣ ሰላም ነው፣ ቅዱስ ነው። ታው ታው ታው። አቤቱ ልመናዬ ወደ አንተ ትድረስ። እንደ ቃልህ ልበኛ አድርገኝ፣ ማስተዋልን ስጠኝ። አቤቱ ምልጃዬ በፊትህ ትድረስ፣ እንደ ቃለ አድነኝ። የመስቀል ምስጋና ከንፈሮች የተናገሩ ቃልህን አንደበት የተናገረ የመስቀል ህግ ሁሉ እውነት ነውና መስቀል የሚያድነኝ ይሁን። ኤላሚሌም ኤላሚሌም ኤላሚሌም፣ እኔን ባሪያ ኃይለ ሚካኤልህን ጠላቶችን በመስቀል ኃይል አስገዛ። በመስቀል ተጠቦ ዓለምን ማረከ። በመስቀል ተዋርዶ የተዋረዱትን ከፍ ከፍ አደረገ። በመስቀል ቀኙ ግራው፣ ግራው ቀኝ ሆነ። መስቀል በመካከል ያለውን የጥር ግድግዳ ፈራረሰ። መስቀል አዳምን ከባርነት ነፃ ወጣው፣ ዳግመኛ ወደ ገነት መለሰው። መስቀል መጽባሃዊውን ቀራጩን ወንጌላዊ ሰባኪ ያደረገው፣ መስቀል አሳዳጁን አስተማሪ ያደረገው፣ መስቀል ሽፍታውን በጥቀሻ መረጠው። እግዚአብሔር ሥራ እጹብ ድንቅ ነው። በመስቀሉ በመስቀሉ ሞትን አሸነፈ፣ ጨለማን አባረረ። ይህ የመስቀል ነገር እጹብ ድንቅ ነው። መስቀል ቃል ኪዳን ነው። መስቀል ተስፋ ላጡት ተስፋ ነው። ሃሌሉያ ኪርያላይሶን። መስቀል የሚበድሉኝን በድላቸው። መስቀል የሚጣሉኝን ተጣላቸው። መስቀል ጦርና ጋሻ ያዝና እኔን ለመርዳት ተነሳ። መስቀል ሰይፍን መዘ የከበበኝን ክበባቸው። መስቀል ነፍሴ እኔ ረዳትሽ ነኝ በላት። ነፍሴን የሚሿት ይፈሩ ይጐሳቆሉ። በእኔ ላይ ክፉ የመከሩ ወደ ኋላቸው ይመለሱ ይፈሩ። በነፋስ እንደሚበጠን አቧራ ይሁኑ። ክርስቶስ በመስቀሉ ስቃይን ያሳያቸው። መንገዳቸውን ጨለማና ዳጥ ይሁን። ክርስቶስ በመስቀሉ ያሳዳቸው። ነፍሴ ግን በመስቀል ማዳን ትደሰታለች፣ በመስቀል ተስፋም ሐሴት ታደርጋለች። መስቀል ተመሰገነ፣ ዓለም ተጠራ፣ ሰው ነፃ ወጣ። በኢየሱስ ክርስቶስ የመስቀል ኃይል ሰይጣን ታሰረ። መስቀል ውሃና ደም ያፈሰሰ አዳይ ነው። አክራጦን የቃል ኪዳን ደም ነው፣ ለጥም መጠጥ ነው፣ ለጠብ የጦር መሳሪያ ነው። መስቀል የመድኃኒት ኃይል ነው። መስቀል የህይወት ቤዛ ነው። መስቀል የተቀደሰ ክርስቶስ መሰቂያ ነው። እስከ መጨረሻው ለሱ ምስጋና ይገባል። እኔ ባራያ በሱ ተማጸንኩ ነፍስና ስጋዬን ቤተሰቤን ከብቶችን ያደረ ሰጠው ለዘላለም አሚን። በአብ በወልድ በመንፈስ ቅዱስን በማመን ሶስት ሲሆን ለማይለይ ለማይከፋፈል ለሱ ምስጋና ይገባል። ይቅርታው ቸርነቱ በእኛ ላይ ይሁን ለዘላለም አሚን። ላኪ ለሆነ አብ ምስጋና ይገባል። ተላኪ ለሆነ ለወልድ ምስጋና ይገባል። አጽናይ ለሆነ ለመንፈስ ቅዱስ ምስጋና ይገባል። ምግብን ከሰማይ ሰጣቸው፣ የሰው ልጆች የመላእክት ምግብ በሉ። በመስቀል ኃይል ፈጽም ይደሰታለሁ። ጥኑ የሆነ የመስቀልን ጽዋ ያረካል። ከመስቀል የህይወት ጽዋ አቀብላለሁ። በመስቀል የእግዚአብሔርን ስም እጠራለሁ። ሶሮኖሚም ሶሮኖሚም ሶሮኖሚም። ዮርዳኖስ ምድር በአርሞኒየምና በትንሽ ተራራ መስቀል አለ። መስቀል ታቦርና አርሞኒየም የሚባሉ ተራሮች ባንተ ስም ይደሰታሉ። በጽዮን ተራሮች ላይ እንደሚወርድ የአርሞኒየም ልምላሜና ከሳኒርና ከአርሞኒየም ራስ ላይ እንደሚወርድ እንደዚሁ የምረጠል በእኔ በኃጢአተኛው ሀይለ ሚካኤል ላይ ነፍስና ስጋ ላይ ይውረድ። ለዘላለም አሜን ይሁን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ማምናለው። መስቀል በሚስጥር ይመሰገናል። መስቀል የቤተ ክርስቲያን አምሳል ነው። መስቀል መግቢያ ነው። መስቀል የአርባቱ እንስሳ አምሳል ነው። ሰረገላቸው መስቀል ነው። መስቀል የመላእክት አጽናፍ ነው። በትራቸው መስቀል ነው። የመላእክት ልብሰ መስቀል ነው። የመላእክት ልብስ መስቀል ነው። ትምህርተ መስቀላቸውን መስቀል ነው። አቤቱ አምላኬ፣ እንደዚሁ ወዳንተ በመስቀል ኃይል እጆችን ያነሳለሁ። እኔ ደካማና ኃጢአተኛው ባሪያ ልጅን ኃይለ ሚካኤልን የቅዱስ መስቀል ኃይል አልብሰኝ። አሚን። መስቀል ለሰማያውያንና ለምድራውያን የህይወት እንጀራ ነው። መስቀል ለተዋረዱትና ከፍ ከፍ ላሉት የመድኃኒት መጠጥ ነው። ከምንጮች ይልቅ ከሰማይ የፈሰሰ ምንጭ ነው። ሰማያዊው ሙሽራ ነው። ፍጹም የሚያስደስት ነው። ጌታ ኢየሱስ ክርስቶስ ሆይ እኔ ደካማና ኃጢአተኛው ልጅን ኃይለ ሚካኤልን ከመስቀል በፈሰሰው ደም በፈሰሰው በረከት ምንጭ አጠጣኝ፣ አሜን። መስቀል በጨለማ ውስጥ ላሉ ብርሃን ነው። መስቀል ለዓለም ሁሉ ብርሃን ነው። መስቀል ለዓይነ ስውሮች ብርሃን ነው። በሰማይና በምድር በተራሮችና በኮረብቶች በየብስና በባህር የምትቀመጥ መስቀል ሆይ ወደኔና በኃይል አጽናኝ፣ ነፍስና ሥጋዬን ጠብቅ ከክፉ ሁሉ አድነኝ። የሚያስደስትህን ሁሉ በላይ ላይ አሳድር። የሚያበሳጭህን ሁሉ ከኔ አስወግድ። ከልጅነት እስከ እውቀት የሰራሁትን በደልና አታስብ። እኔ ባሪያህ ኃይለ ሚካኤልን አትጣለኝ ለዘላለም አሜን። ዋሚን ይሁን እግዚአብሔር አምላክ ሆይ በመስቀል ላይ ሳለ ቅዱስ ስጋን ክቡር ደምን ባፈሰስክበት፣ ስለ ቅዱስ መስቀል ብዬ የማጠናሃለው በጸሎት አስበኛሉ ጥሉ አስብልኝ። ከኃጢአት በቀር የልቦናቸውን መሻት ፈጽምልኝ። በአልጋ ቁራኛ በደዌ ዳኛ በየሆስፒታሉ በየጸበሉ በየሐኪም ቤቱ በየቤታቸው የታመሙትን ስለ ቅዱስ መስቀል ብዬ አማጽንሃለሁ ማርልኝ፣ ጠብቅልኝ፣ ያሉትን አጽናልኝ። እግዚአብሔር አምላክ ሆይ የምንፈራውን ክፉ ነገር በአይናችን አታሳየን። ስለ እናት ስለ ቅድስት ድንግል ማርያም ስለ ቅዱስ መስቀል ብዬ አማጽንሃለሁ። ሀገራችንን የአርሆን ሰዓት ማካከሏን ቅን ታደርግልን ይዘን አንተን በአባትነት እኔን በልጅነት እንዲያልኩ እጠራሃለሁ።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 ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት እንለምንለን ኃጢአታችንን ያሳስርልን ዘንድ ለዘላለሙ አሜን አሜን አሜን አሜን። ይቆየን።